ሰላም ሰላም ውድና የተከበራችሁ የሮዝ ቤተሰቦች እንዲሁም ለቻይናሉ አዲስ የሆናችሁ ላይክ ሰብስክራይብ በማድረግ አበረታቱኝ እንግዲህ ዛሬ የመጣሁላችሁ የአባት እዳ በሚለው ድራማ ነው የአባት እዳ ክፍል ሀያ ሶስት እንግዲህ ማኪ አልማዝ ክፍል ገብታ እቃውን ስትፈትሽ ሻንጣ ውስጥ ብዙ ብር አየች ካየች በኋላ ተደናግጣ ስትወጣ ከበር ላይ አልማዝ ትይዛታለች። ምን ሆነሽ ነው የተደናገሽ ትመስልያለሽ ብላ ስትላት፣ አይ ምንም አልሆንኩም አልተደናገኩም በማለት መለሰችላት። እንግዲህ ማኪ የምትፈልገው ምን እያሰቡ እንደሆን ለማወቅ ስለፈለገች ክፍሏን ልትፈትሽ ነበር የገባቸው። እንግዲህ ያልጠበቀችውን ነገር አገኘች። ብዙ ብር ነበር ከሻንጣ ውስጥ ያገኘችው። አልማስም እንግዲህ ክፍል ውስጥ ከገባች በኋላ ማኪ ሻንጣውን እንዳየች ስታውቅ በጣም ተደናገጠች እና ለክዳኔ ደወለችለት። ክዳኔ ቤት መጣህ ነበር እንዴ በማለት ጠየቃቸው። እሱም አረ አልመጣሁም ብመጣ እንዴት ሰላም ሳልልሽ እቀራለሁ በማለት መለሰላት። ልዕልትም እንግዲህ አክሊል እንዳገባ አወቀች። አክሊል ጓደኛ ጋር ሄዳ አገባ አይደለ? እንዳገባ ለማሳወቅ ነው እንደዚህ ዝንጥብል የመጣው በማለት ጠየቀችው። እሱም ሌላ ቀን አዲስ ህይወት ይመጣል ብሎ አጽናናት። እሷም ከአሁን በኋላ የኔ ህይወት አክሊል ነበር፣ ካሁን በኋላ እኔ ህይወት የለኝም በማለት መለሰችለት። ልዕልትም እንግዲህ ተናዳ ለጓደኛህ ንገረው ሌላ ልዕልት ሰርተሃል በለው አለችው። እንግዲህ ልዕልት ክፉ እንደምትሆንና እንደምትለወጥ ነገረችው። የአክሊልም ጓደኛው ልዕልት እስቲ ለራስሽ ሌላ እድል ስጭው በማለት መለስላት። ልዕልትም አይ ይህ ሀሳብ ጥሩ አይመስለኝም። ሌላ ልዕልት ነው ከአሁን በኋላ የምታዩት አለችው። ክዳኔም መጣና እና ልዕልት ብሩን አየችው ብለሽ ነው ወይ የምትነግርኝ አላት ለአልማዝ። አልማዝም እኔ ብሩ ብቻ አይደለም እያሳሰበኝ ያለው ይቺ ልጅ ሳጠረጥር አልቀረችም አለችው። እሱም ምን ልጠረጥር ትችላለች አላት። አልማዝም እንግዲህ ማኪ በጣም አደገኛ ልጅ ናት፣ እኛን የምትበቀልበት መንገድ አላት በማለት ለክዳኔ ትነግረዋለች። እንደውም አንተነ ልጄ ልጄ እያልክ እያቀበጥካት ያለው ትለዋለች። ክዳኔም ታዲያ እኔ ምን ላደርግ በማለት መለሰላት። ማኪም እንግዲህ ያንን ብር ካየች በኋላ ቁጭ ብላ ተክዛ እያሰበች ነበረ። ቢኒም ማኪ ምንድን ነው የምታስቢው ብሎ ሲጠይቃት ብር እንዳየች ብዙ ብር እንዳየች ትነግረዋለች ለቢኒ። ቢኒም የት ነው ያየሽው ብሎ ሲጠይቃት ነገራቸው፣ የት እንዳገኘችው የት እንዳየችው። እናም እነሱ መከታተል እንዳለባቸው ተመካከሩና ክዳኔን ሲከታተሉ ነበር ሁለታቸው። ቢኒም እንግዲህ ከቤት አስወጫቸው፣ እንደዚህ እየጎዱሽ ለምንድን ነው ቤት የምታስቀምጫቸው? ሲላት ለማኪ ማኪም የልጄን የወንድሜን ልጅ ይዛ ማስወጣት አልፈልግም ብላ መለሰችለት። እንግዲህ ቢንያምና ማኪ ክዳኔ ምን ማድረግ እንደፈለገ ለመከታተል አብረው ወጥተው ሲከታተሉት ነበር። ቢንያምም ማኪን ባንቺ ማንም ሰው እንዲቀልድና እንዲጫወትብሽ አልፈልግም እጠብቅሻለሁ በማለት መለሰላት። ማኪም እኔ ማንም እንዲጠብቀኝ አልፈልግም ራሴን ራሴ እጠብቃለሁ በማለት መለሰችለት። እንግዲህ ማኪ እና ቢንያም እየተከታተሉ እያሉ ያልጠበቁት ነገር ነበር ያዩት። እንግዲህ ክዳኔን ስታየው መኪና ሊገባ ሲል አላምንም እኔ አላምንም፣ ወንድሜ ግድያ ላይ እሱም አለበት ማለት ነው አለች። ማኪ በጣም ተደናግጣ ነበር። ቢንያምም ኧረ ቀስ በይ ተረጋጊ እና እስከ መጨረሻ እንየው አለት። እሷ ግን በጣም ተደናግጣ ነበረ፣ ምክንያቱም ክዳኔን አባዬ ብላ ነው የምጠራው። በእንደዚህም አይነት ነገር አጠረጥረውም። ይህ ልዕልት እናት መታ፣ ልዕልቴን አባትሽ ይወድሻል፣ ግን ለምንድን ነው እንደዚህ የሆንሽበት ስትል ልዕልቴም አይ አባቴ ብዙ ነገር አድርጎኛል። እኔ ግን ይቅርታ አድርጌለታለሁኝ። ከአሁን በኋላ አዲሷ ልዕልት ነኝ አለች። ኪዳኔም እንግዲህ መኪና ውስጥ የገባው ህገ ወጥ ስራ ለመስራት አስቦ ነው። ግድ ብር ያስፈልገኛል፣ ቤትም መግዛት አለብን በማለት እማይሆን ስራ ውስጥ ሊገባ ነው። እንግዲህ የሸዋን ግዛው አብሮት የሚሰራው ልጅ እሱ፣ አንተ ከአሁን በኋላ መስራት ካለበት ስራ እማትሰራ ከሆነ ውጣ፣ አጉል ፖሊስ እንዳያውቅብን እያለው ነው ያለው። እንግዲህ ክዳኔ እንደዚያ ሲባል በጣም ተክዞ ነበር ከመኪና ውስጥ ወጥቶ ከመኪና ከወጣ በኋላ ተክዞ በር ላይ ቁጭ ብሎ ነበረ። ማኪና ቢኒያመም፣ ቆይ ምን ይሰራል እዚህ ከወንድሜ ገዳይ ጋ ምን አገናኘው እያለች ማኪም ተጠይቀዋለች። እንግዲህ ማኪ የጠረጠረችው ብዙ ብር እሻንጣ ውስጥ ስላገኘች ያው እንግዲህ ተከፍሎት ወንድሟን የገደለው መስሏት ነው። ለልተም እንግዲህ አክሊል ጓደኛ ጋር ሄዳ ስታናገረው ዋው ተቀይረሻል፣ እንደዚህ ትሆን ያለሽ ብዬ አልጠበቅኩም ነበር ብሎ ሲላት፣ ለልተም አሁን አንድ ነገር እንድትረዳይ ነው የምፈልገው፣ ሐኪም ቤት ሊሄር ነው ለመከታተል መድሀኒ ሞተር ስላለብኝ ወስዳለሁኝ አለችው። እሺ ምንድን ነው እማግዝሽ ነገር ብሎ ሲጠይቃት ይሄ ልጅ የአክሊል እንዳልሆነ ትነግርልኛለክ አለችው። ይህን ምስጢር ለማንንም እንዳታወራ ብላ አላቸው። እሱም ችግር የለውም ብሎ መለሰላት። እንግዲህ ማኪ ተከታትላ ክዳኔን ከመጣች በኋላ አልማዝ ጌት ነው የመጣችው ብላ ትጠይቃታለች። ስራ ነበረብን አለቻት። አልማዝም ምን ስራ አላችሁ? ዝም ብላችሁ ስትጓተቱ ነው እንጂ የዋላችሁት። ምን ያለ ማኪን ይዘሻት ብትሄጂ አለቻት። የት ሂዳ ነው ብላ ማኪ ስጠይቃት፣ ክትትል ሂዳ ነው ብላ መለስችላት። አላወኩም ነበር ብላ ስትላት፣ መች በስነ ስርአት አናግረሻት ታውቂያለሽ አለች። እንግዲህ ማኪ ልዕልት ያረገዘችው ልጅ የወንድሟ ስለ መሰላት መንከባከብ እሷን ትፈልጋለች። ማኪም እንግዲህ ክዳኔ ጋር ትሄድና ሙህነህ ነው አባዬ ብላ ስጠይቀው እሱም ምንም አልሆንኩም፣ ማኪም እኮ በፊት ልክ እንዳንቺ ትጠይቀኝ ነበር፣ ግን አሁን በጣም ተቀይራለች ብሎ ለማኪ ይነግራታል። ማኪም አይ ልዕልት እኮ አሁንም ውስጧ በጣም የዋህ ነው ትልና ትመልስለታለች። ልጄን ባድናት ደስታዬ ነበር ሲል ማኪም አባዬ በቃ አትጨናነቅ፣ ሁሉም ነገር የፈለከው ይሆናል በማለት አጽናናቸው። እንግዲህ ማኪና ኪዳኔ በሚያወሩበት ሰዓት አልማዝ ክፍል ውስጥ ገብታ ለማኪ መድኒት አድርጋ ሊገላት ነው። ብርጭቆ ላይ ውሃው ላይ ካደረገችበት በኋላ ማንም ስላላያት ወጣች። የዛሬው ቪዲዮ ይህንን ይመስል ነበረ። ላይክ፣ ሰብስክራይብ በማድረግ አበረታቱኝ።